ሰላም ወዳጆች፣ እንደምን አላችሁ? አንዳንዴ እንደው ከዚህ ቀደምም እንደምለው ባትናገሩት ደስ የሚላችሁ ነገር አለ። ዝም ካላችሁም የዛን ያህል ደግሞ የሚያስጨንቃችሁ ነገር አለ። ዛሬ እስኪ ሰሞኑን አብዛኞቻችሁ በተለያየ ሚዲያ በተለይም በሜንስትሪም በሆነው ኢቢኤስ እና እሱ በሚለቀው ቲክቶክ የሚሆን ዩቱብ፣ ወይም እሱ ባለው ማህበራዊ ሚዲያ ላይ እንዲሁም ሌሎች ሰዎች ደግሞ ቆራርጦ በሚላላኩት እንዳያችሁት ተስፋ አደርጋለሁ፣ አንድ ቪዲዮ ሲዘዋወር ነበር። ይሄም አንዲት ወጣት ሴት በጠላፊዎች ተጠልፌ የተለያየ ችግር ደርሶብኛል ብላ ጋዜጠኛ ማነው ስሟ ሉላ ገዙ መሰለኝ እና ከሌሎች የኢቢኤስ ጋዜጠኞች ጋር ያደረገችው ቃለ መጠይቅ ነው። እንግዲህ ብዙ ንትርኮችን እየፈጠረ ይገኛል። እንግዲህ የዚህ ንትርክ ምንጩ ቀደም ሲል ከዩኒቨርሲቲ የዩኒቨርሲቲ ተማሪ ሆነው በጠላፊዎች ወይም በሽፍቶች ተጠልፎ የተለያየ ችግር ደርሶባቸዋል ከሚባሉት አንዷ ናት በሚል ነው። አሁን ፕሮፖጋንዳው በዚህና በዚህ እየተንቀሳቀሰ ያለው እኔ እዚች ወጣት ልጅ ላይ ችግር ደርሷል ወይም አልደረሰም የሚል መደምደሚያ ላይ መድረስ አልፈልግም እኔ። ምክንያቱም ይሄ እሷ ተናግራለች፣ በሚመለከተው የሕግ አካል ሊጣራ ይገባል። የደረሰባት ችግር ካለ ያንን ችግር ተከትሎ ችግሩን ባደረሱ ግለሰቦችም ሆኑ ቡድኖች ላይ እርምጃ መውሰድ፣ በተለይ ደግሞ ሽፍቶች ከሆኑ ሽፍቶቹ ያው መንግስት እየተፋለማቸው ይገኛል። አብዛኞቹ የእጃቸውንም እያገኙ ይገኛሉ። እኔ ከዛ ውጪ እንደ ህዝብ ህዝቡ መሃል የሚዘዋወረው ነገር ምንድን ነው የሚመስለው? መንግስትስ ምን እያለ ነው? በተለይ መንግስት ስል እኔ የመንግስት አካላት ለምሳሌ ደምቢዶሎ ዩኒቨርሲቲ ይህንኑ በሚዲያ ላይ የተለቀቀውን አስመልክቶ መግለጫ አወጣ ብሎ ሰዎች እሱ የእሱንም መግለጫ ሲተቹ እና ሲያዘዋውሩ አይቻለኝ። እኔ እንደ ዩኒቨርሲቲ ያለውን መረጃ ይሄ ይሄ ይሄ ነው ብሎ በእርግጥ እዛ ኢንተርቪው ውስጥ ምንም አይነት ዩኒቨርሲቲውን የሚመለከት ንግግር አላረገችም ነው የሚባለው። እንግዲህ በተገማችነት ወይ ዩኒቨርሲቲው እኔን ነው ያለችው ወይም እኛ ጋር ነበረ የምትማረው ወይም እነሱ ጋር ነው የምማረው እያለች ነው ብሎ ገምቶ ሊሆን ይችላል። ወይም ሰዎች ደግሞ እዛ ዩኒቨርሲቲ የነበሩ እና ከዛ ተጠለፉ ተብሎ ከበርካታ ዓመታት በፊት በነማዛ መሐመድ ሲነገር የነበረውን ነገር እያነሳ ሰው እዛ ነበረች የሚል ነገር አንስቶ ሊሆን ይችላል። ምክንያቱም ሁሉንም የሶሻል ሚዲያ አይቶ ገምግሞ አይቻልምና፣ የሆነ ሆኖ ግን በእርግጠኝነት ደምቢዶሎ ዩኒቨርሲቲ የማስተማር ስራ እንጂ ሽፍቶቹን የመጠበቅ ኃላፊነትም ማንዴቱም አይደለም። ሽፍቶች በተለያየ ሰው ላይ የተለያየ አደጋ አድርሰዋል። እዚች ልጅ ላይም አደጋ አድርሰው ሊሆን ይችላል። ነገር ግን እዚሽ ልጅ ላይ ደረሰ የተባለው አደጋ የመጥለፍና ወይም የመድፈር የምናምን ብቻ ሳይሆን አካላዊ ድብደባንም ያካተተ ስለመሆኑ በዚሁ እሷ በተናገረችው ኢንተርቪ ላይ ተሰምቷል። ይህ አካላዊ ጥቃት ከድፍረቱ ውጭ ማለት ነው፣ ወይም የተለያየ አቢውስ ከተደረገችው ውጭ ማለት ነው። ይሄ አካላዊ ጥቃት እንግዲህ እንዳለችው ከበድ ያለ አካላዊ ጥቃት ነውና እውነት ከሆነ ነገሩ ይሄ ጥሩ ማስረጃ ስለሚሆን አንዱ ማስረጃ ስለሚሆን ይሄንን ለሚመለከተው ማሳየት እና ህዝቡንም ማዛመን ያስፈልጋል። አለበለዚያ አሁን በሌላ አቅጣጫ እየተነገረ ያለ ነገር አለ። እሱ ምንድን ነው? ልጅቷ እኮ እዚህ ቡራዩ ነው፣ ወደ ከታይሆን አካባቢ የምትኖር ባለቤቷ የባንክ ሰራተኛ፣ እሷም አካውንታንት ምናምን እያሉ ሰዎች ፖስት የሚያደርጉት ነገር አለ። ውሸት ነው፣ እየዋሸሽ ነው፣ የኦሮሞውን ህዝብ ስም ለማጥፋት ነው ብሎም የሚናገሩ አሉ። እኔ በዚህኛው ሳይድ ያለውም በዚህኛው ሳይድ ያለውም ማን ነው እውነት ያለው የሚለውን ነገር እዚህ ሶሻል ሚዲያ ላይ ቁጭ ብዬ መደምደም ወይም መፍረድ አልፈልግምም አልችልምም። ሌሎቻችሁም ፈራጅ ሆናችሁ መቅረብ የለባችሁም ነው የእኔ ጥያቄ አንደኛ ይሄ ፍርድ የተጀመረው ከቴሌቪዥን ጣቢያው ነው ቴሌቪዥን ጣቢያው እንዲህ ያለ ሴንሲቲቭ ነገር ወደ ሚዲያው ሲመጣ ከሚመለከተው የህግ አካል ጋር የሰውን ድምፅ ያፍን ማለት አይደለም ሰው ከተበደለ እኔም ሆንኩ እህቶቼ ወንድሞቼ ሊበደሉ ይችላሉ ያንም በደል እንግዲህ ይሄም በደል አድርሷል የሚባሉ ሽፍቶች ናቸው አሁን ልጅቷ ወጣ እዛ ላይ ብትናገር በሌሎች የመንግስትም የሌሎች ላይም ብትናገር ሽፍቶቹ ምን ያህል አደገኛና አደገኛ እንደሆኑ የሚገልጽና ወይም የነሱን መንግስት የሚፋለማቸው ትክክል መሆኑን ጀስቲፋይ የሚያደረግ ስለሆነ እኔ በሱ ላይ ችግር የለብኝም። ነገር ግን በሌላ መንገድ ደግሞ መንግስት የእሷን ድምፅ እንዳፈነ አስመስለው የሚናገሩ አሉ። እንዲህ ያለ ሴንሴቲቭ ነገር ሲቀርብ በቂ መረጃ ከጎን በቂ ማስረጃ ከጎን ሊቀርብ ይገባል። ለምሳሌ እኔ ብድግ ብዬ የተለያየ ጉዳት እዚህ ቦታ እዛ ቦታ እንዲደርሶብኛል እንደዚህ ያርገውኛል እንደዛ ተወኛለሁ ምናምን ብዬ የሆነን ነገር የሆነ ክልል እንዲ ተደርግ ያለው እንዲሆን ያለው ብዬ ላቀርብ እችላለሁ። መረጃና ማስረጃ ማሰባሰብ ግን ግድ ነው። የኔን ቃል ብቻ ተከትሎ አንድ ሚዲያ የአንድ ወገንን ቃል ብቻ ይዞ አንጠልጥሎ የሚወጣ ከሆነ ሁሉም ብሶተኛ ነው ባይዞ፣ ሁሉም ተበድያለው የሚል ነው። በእርግጥ የዚችኛዋ ልጅ በደል ከአካል ጥቃት ጋር ከምን ከምን ጋር ከጠለፋ ጋር የሚገናኝ ነው እውነት ሆኖ ከሆነ ያለችው እውነት ከሆነ መንግስትን የሚጠቅምና መንግስት እዛ አካባቢ ስለሆነው ነገር መልካም ፍንጭ የሚያገኝበት ስለሆነ ስራውን ሊቀጥልበት ያ ኦልሞስት የኢትዮጵያ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የአካባቢ ፖሊስ ሚሊሻው እየተዋጋቸው ነው እነዚህን ሽፍቶች። ነገር ግን ኦሮሚያ አካባቢ ያለውን ችግር በሌላ አይነት መልኩ ለክልሉና ለህዝቡ ስም ማጥፊያነት ተብሎ ይሄ ነገር ተቀናብሮ ተዘጋጅቶ ቀርቦ ከሆነ ይሄም ሊፈተሽ ይገባል። ልጅቷ ማናት? የት ነው የደረሰባት? የት አለ ይሄ አካል ጥቃት ያለችው ተብሎ መታየት አለበት። ለህዝብም ግልጽ መሆን አለበት። ግልጽ መሆን አለበት። ምንም አይደለም። የአካል ጥቃቷን ማሳየት ለምሳሌ፣ እዚህም እዛም የትም ቢቆስል ይሄ ይሄን እኮ እንደዚህ አድርሶውብኛል እማርበታለሁ ያለችውንም እሷን ተከትሎ እሷን ንግግር ተከትሎ ደግሞ አቀረበ የተባለው ዩኒቨርሲቲ፣ በእርግጥ እኔ ዩኒቨርሲቲው ስም ጠቅሳለች አልጠቀሰችም፣ እሱም ክርክር ስላለው እዛ ውስጥ መግባት አልፈልግም። የትም ዩኒቨርሲቲ ይሁን የትም ክልል ይሁን የነበረችበትን ቦታ ጥቃቱ የት እንደተፈጸመ ግልጽ መደረግ አለበት። ግልጽ መሸፋፋን ጥሩ አይደለም። አንደኛ ሽፍቶቹን የልብ ልብ ነው ይሰጣቸው ዝም ብሎ ግን ለፕሮፓጋንዳና ለስም ማጥፊያነት ከሆነ በህግ ልትጠየቅ ይገባል በተለይ ሚዲያው እውነትም ውሸትም ቢሆን ሚዲያው ማስረጃ በቂ ማስረጃ የአንድ ሰው ቃል ብቻ ሳይሆን በቂ መረጃና ማስረጃ ይዞ መቅረብ ነበረበት መንግስትንም በጎን መጠየቅ ነበረበት ምክንያቱም ክልሉን የሚያስተዳድር አለ ፌዴራሉን የሚያስተዳድር አለ የትኛውን ክልል ቢሆን ማለት ነው እንዲህ ያለ ስሞታ እንዲህ ያሉ ሰዎች አሉ። እናንተ ስለዚህ ሰው መረጃ ያላችሁ ወይ? እንዲህ ያለ ጥቃት እኮ የተፈጸመባትን አግኝተናል። ይኸው ኢንተርቪው ልታደርግ እኛ ጋር መጣለች ብሎ ቢያንስ ማሳወቅ ነበረባቸው። ማንም ሰው ብድግ ብሎ የፈለገ ሀሳቡን ያለ መረጃ፣ መረጃ ማለት እሱ የሚናገረው ማለት አይደለም። ተንጀብል የሆነ መረጃ ሳይዝ የሚናገር ከሆነ ለሀገራችን ሰላም ጥሩ አይደለም። አይደለም እኔ ለምን ልጅቷ ተናገረች፣ ለምን ሀሳቧን ሰጠች፣ አደለም ለምን የተፈጠረባት ወንጀል ካለ እሱን ለምን ተናገረች፣ አደለም። ግን ወይ መስተካከል ያለባቸው አንዳንድ ነገሮች ነበሩ። እኔ አሁንም መንግስቱ ተከታትሎ ይሄን ነገር ለህዝቡ ግልጽ ማድረግ አለበት። ቴንኪዩ። ይሄንን ነው። ከዛ ውጭ እኛ እዛና እዚህ ጎራ ሆነን መጨቃጨቁን ብናቆም ጥሩ ነው። አመሰግናለሁ።